ሲዝም ነው? እ? ድምፅህ አይሰማም? እኔን እኮ ይሰማኛል። ምን እንደ ይህች ስልክ? አሁን አይሰማሽም? ደህና ሰነበትሽ ወይ? እኔማ ደህና ነኝ ደህና ነኝ። ያይለቅበት ደህና ነኝ ሸ ሁላ ሁለው ሸጋ። እንዲሁ አንቺ ግን እንዴት ነሽ? እንዴት ነው ኑሮው? እንዴት ይዞሻል? አያ አረ፣ ተይ፣ አረ እንዲያው ተመስገን ነው ተመስገን ነው። ያው ዛሬ ነገ እያልሽ እኮ እየቀጠርሽ በዚያው ጠፋሽብኝ። አንቺም አልደወልሽልኝም። አያ አያ አረ ተይ

ዛሬ አረጠኝ ዛሬ አሁን አሁን ዛሬ አሁን እንዴው እናንተ ይሄ ሰውዬ ይሄ እንዴው አንድ ቀን ያልፍልሃል። እንዴው ሰው እንኳን ምን ይለው እንዲህ መካቂ አርገኝ ሄሎ እ ደህና ነህልኝ ወይ? እንዴት ነህ የእኔ ጀግና፣ እንዴት ነህ? ናፈከኝ እንደው ናፍቀኸኝ ናማ እዛች ለመድናት ቦታ ናዛ እንዶ ከብቶችን እያበላሁ ብቻዬን እንዶ አልኩ እንዶ እንዶ ምንም ምንም ወፍም የለ። ተወው ቦታው ና ማዚ እ ና

ብዙ ነገር ተሸክሞ ነው ብዬ አስቤ ነው እንጂ ማለት ነው። ያልሰማው እንዳይመስልህ ደርበህብኝ ነው። ምን ምን ያንቀጠቀጠህ? እኔ ባንች ላይ ብርቅ። አረ ባንች ላይ ነኝ። እና ዝም ብሎ እና ምንድን ነው የሚቆላ የሚፈጭ እኔ አንተን ነው ያክልኩ። እንደዚህ እኔ እግሬን እንኳን አብሽም የምወጣ ሰው አይደለሁም። እና እኔ እኮ እንደው የቆሸሽ ወዲህ ነው ከመቼ ወዲህ ነው ሰው ከብት ሊፈቅድ ሲሄድ እንደው ከመቼ ነው የሚሄድ ሰው እኔ የማውቀው። ተው እንጂ ተው እንጂ እንደዚህማ እንድንዛዘብ፣ እንጂ ተይው ይሁን በቃ ተይው። ይሄን ለብሼ እወዳለሁ። አትናደጅ፣ ተይው ችግር የለውም። እኔ ይሄንን ለብሼ እወዳለሁ። እዚያው እራሴ ምንም ላይ ሆኜ ነው የሚለብሱ። አረ እንደው አበዛሁ። ምንድን ነው የምትይኝ? ዝም ብለህ እንደው እንደት ሆነህ ዝም። አሁን ምን ነው ምን ነው በአንቺ ላይ እንጃ ጭራሽ እኔ ልጠባልኩኝ አደር ምን እንደዚህ አድርገህ ባስቀመጥክ። ደግሞ ጭራሽ እርት ብለሽ ሸልል ትለኝ ነገር አታምጣብኝ እባክህ። እዚህ ወንዝ ዳር የምትጨቃጨቁ

ወይ ምን ነው? ምን ሆነ ነው? ሰው እንዲ በገንዛ ባሉ ሰው አማረበት ለምን ደመቀ ተብሎ ዳ ሰው አሁን ከብት ልቅብል ቅናትማ በባል ታልተቀናት ዲ እየመጣች ነው። እንደውም ልንገርህ፣ ደርቦብኛል ደርቦብኛል። እውነትሽን ነው እውነቴን ነው። ከመቼ ነው ታዲያ ሰው ከብት ሲፈርድ? ነጭ ልብስ ለብሻ አንቺ ልጅ ልብስ እና እውነትሽን ነው። ያልሰማሁ ይመስላል። የለም ይኸውልሽ፣ በልቄ ይሄም እኮ ቢሆን አሁን ቤት ገብታችሁ መነጋገር ሲገባ እዛ አደባባይ ላይ እንደው እንደዚህ ወሰደው። ከዛም አልፎ የነከርኩትን ልብስ አድርቄ ለብሼ ካል ይለኛል። እንደው እንዲህ አይነት ጉድ እናንተ ቤት ይዋገሩት ነው ምን ያ ምን ጀምን ችግር አለው አሁን እኔ እኮ ልልበሰው ይሄን ምን ታጥቢዋለሽ አልኩኝ። ምንድን ነው አይ እስቲ

ስራ ግዘኝ አንዷ ቤት አይደለም፣ አንዳቸው ቤት ነው። ለምን መሰለህ እንዴ በባለፈው እንደው አሁን እሷ እንጭምጭምታ ሰማሁት የምትለው እኔ ስለማውቀው ነው። ከአንድ ቀን በቀን አሁን ዛሬ አይደለም ይሄን የጀመራት ሰነብታለች። በባለፈው ስትናገር ነበር። ትብለት ትብለት ትላለች አስር ጊዜ ትብለት ትብለት፣ እንዲሆነ ትብለት እንዲተፈጥራ ስትል ነው የሰነበተች። እኔ እንግዲህ ትብለት ትብለት ቤት አሁን አንተ ብገባ ምን ያደርግ ገበለ አሁን ትብለት ምን ይላል? ምን ይላል? ምን አድርገን አንተ ታውቃለህ። ገብተህ የምታረገው አንተ ታውቃለህ። ይኸውልህ ባለፈው ቤት ቁጭ ብዬ እሷ እህት እንደሄደች እንደው ብቻ ድንቹ ድንቹ ልታጠጥ ከሄደሽ ድንቹ ልታጠጥ ታደ አንተ ውስጥ እኔ ቤት ቁጭ ብዬ ገላጋይ ባለበት እንስማ የእናንተ የት የሚጣ የእናንተ የት የሚጣ የእናንተ የት ላከችልህ። ቢ እንደው ዳኛቸው አይ መጣልሽ፣ የት ብቻ ዳኛቸው፣ እንደው ቶሎ ድረስ፣ ቶሎ ድረስ ፈልጌ ነው ቶሎ ድረስልኝ ማ እባክህ ቶሎ ድረስ ምንም እንደው እኮ እንደው ነው ቶሎ ድረስ ቶሎ ድረስ የሚል መልዕክት ነው። በኋላ ልጅ አሁን ባሏን የዛሬ አምስት ዓመት እግዚአብሔር ያሳይ ጭኗን ተሰብራ እንደው ይዛ ጥቅጥቃ ይዛ ትላለች። በኋላ እንደው ብድብ እየደረስኩና ነው መቼ ተሰበረች? እንግዲህ ስማ ተሰብራ ስበር

አሁን ይህንን ሰማሁህ ብላ ይኸውልህ ተመልከት፣ የምትለኝ ኧረ እስቲ ደግሞ ደግሞ እንደው የመቼውን ገበያ አላለፈው እንትንን ገጓል ተሰራያሸት እንደው እናንተ እንደው እሱን ነው እስኪ እንስማው እንዲሁ ሰው ቤተሰብ በእራትሽ እንደው አንተ የማን ወግያሻ እልክባለሁ። እንደው በየቤቱ ጥልቅ እያልክ አንድ የግሯን አንድ የጭኗን የምትልብኝ እንደው አንተ ከመቼ ጀምሮ ነው ሰው ማሸት የጀመረ? ይኸውልሽ እንደት መሰለሽ

እንዲህ ትላ ልብሷ ደስ ማለቷ አሽን አርባሽንሽነ ልብሳ ደግሞ ል ዋልዋ ሆነ ሲወላወላ እኔስ የለም ወደ ገበያ ነው የማይ። ግን ብቻ እንደዚያ ጥድፍ ጥድፍ ጥድፍ ስትል ላይ ባህር ዛፉ ዘንዳ እዚህ ጫካው እዚያ ዘንዳ ስትደርስ ከምን እንደ ቀላትን እንጃ፣ ወገቧን እንቅፋት ሰብሮ አይጥላትም መሰለህ? ወገቧን እንቅፋት ከምኑ ምኑ እንደነካት እንቅፋት ዛፉ ስር ጥልቅ ውድቅ ኋላ ይሄኔ እንደው የምኑ እጉር ነህ? ከመቼ ጀምሮ ነው ወገብን እንቅፋት የሚመታው? መታት። ወገቧን ብቻ እንቅፋት መታት። ወገቤን ነው ያለች እሷ እግሯ ወገቧ መጓዝ ጀመረች። ስትጓዝ ነበር ግን እና የለም እሷ ሳላውልቅችው እኔ ነኝ እንትን ስለ ስለው ስለው ጠንከር ለማለት ብዬ ስለው ኋላ ውልቅ

ሰራሁልሽ ሰራሁልሽ ሰራሁልሽ አ ሰራሁልሽ ሰራሁልሽ ሰራሁልሽ አምብ የኔ ነው። አይ አይ እንትን እኮ ነው። ምንድን ነው ባለፈው

ግናን እንትን ልብስ ሳልቀይር መጥቻለሁ ልብ እንዳልኝ እንትን እንዳልኩ ዝም ብዬሽ እንደው ሳያቸው አየሽ እንደው አንቺ ተው እንሁና ስትይኝ መንገድ ላይ እነሱን ሳያቸው እነሱ ጋር ትገጥምለሽ ሳልቀይር

እንደው ይሄ አሁን ዳኛቸው ኮ ቆሽቲያ፣ ማን አሁን የሚያስለቅስ ነው? እንደኛ አይነቱ ጀግና ስብነት ው ያስለቅሳት? ተይው አይደል። አሁን አሁን እንዲያው ምክንያት ነው አይደል የፈለግሽ። በዚሁ መፍታት ግልግል፣ ተገላገልሽ። ከዚህ በኋላማ መፍታት ነው እንጂ ሌላ ምን አማራጭ አለኝ ብለን። አሁን እኮ ስንት ጀግና ሞልቷል፣ ስንት ብዙም ሞልቷል። እነቱን በድሎት መኖር ሲገባሽ እንዴት ከእሱ ጋር ይሄ ስትር መጠመጭ የለም። ይቅር ነው የአርባ ቀን እድል ስትፎክሽ ኑሪ ብሎ ነው እንጂ እና ይሄዳለች በምን ጣራ ብቻ እኮ ነው የጎደላት እንጂ፣ እዚህ ጣራ ብቻ ነው የሌለው እንጂ ሙሉ የተሟላ እኮ ነው። እሺ እንዴት ነው ሸገረት? አተና ነበረ አስናቀችን መንገድ ላይ ሳገኛት

ት እየስድኮ ነው ነገሩስ? ቢሆን አሁን እንደኛ አይነት ወንድ አሁን ነው እንጂ እንደዚህ አይነት ኮረኮራም ይገባሻል እንዴ? ታውቂያለሽ የሞላኝ አሁን ስንት ጥማድ ነው ያለኝ? ሶስት አራት በሬ ነው የሚቀያየር ያለኝ።